ይህ በዘይት በምን የሚጠበሰው ነገር ኦቨን ካላችሁ፣ ኦቨን ውስጥ ማድረግ ነው። አለበለዚያ አይነት ሰርታችሁ እኛያ ለዛሬ ራታችን ይሄ ነው። አይ እጅጌ እንዴት ነሽ? እንዴት ነሽ? ሰላም ነሽ ወይ? አለን ሰላም ነው። ካሜራማ ናችን ተለማማጇ፣ ባለሙያው ሰላም ናችሁ? እንዴት ናችሁ? እኛ ዛሬ ለስኳር ታማሚዎች የሚሆን አሳ ዬን እያሉት ነበር። አሳ አለኝ። አሳ አሳ ታጥቦ ጽድት ብሎ የተዘጋጀ አሳ። እዚህ ጋር አበባ ጎመን አለኝ፣ አገነፈልኩት። እዚህ ጋር ፎሶሎ ያለኝ፣ እዚህ ጋር ብሮኮሊ ያለኝ፣ ይሄም ገንፈል የተደረገ ነው። ይሄ ሁሉ ለእኔ ለኔ አይደለም፣ ለራሴ የተወሰነች አረግና ለልጆቼ መቼ፣ ምን ስበላ እነሱ ቁጭ አይሉም። መጀመሪያ መቀመሚያችንን እናዘጋጃለን። ለአሳው እዚህ ጋ ቲማቲም አለ፣ ሽንኩርት አለ፣ ነጭ ሽንኩርት፣ ሎሚ፣ ድንች፣ የሌለ ነገር የለም፣ የሌለ ነገር የለም። አሪ አለ እዚህ ጋ ሚጥሚጣ ሚጥሚጣ አለን፣ የወቀጥነው ነው ደረቅ ሚጥሚጣ። በዚህ ነው የምናሸው። መጥረሻ ቅጠል አለን፣ አሳውን ለማሸት ማለት ነው የምትጠቀመው ላንቺ በሱ አርጊና ለኛ በለመድናት በለመድናት ታረጋለሽ። እስኪ ልጆች ደብቋት። እቺ ነገር እንጀራ ሳይበላ እኮ ቃጠል የሚያደርግ ነገር ያሰኛል፣ አይደል? ኮስተር ያለው ይህም መጥበሻ ክፍል እና ጨው ጨምራለሁ። አስፈላጊነቱ እንግዲህ በደንብ አናውሰውና እንገናኛለን ጋ ያ ኦቨን ውስጥ ነው የሚያልቀው አይደል? ይሄ ኦቨን ውስጥ ነው የሚያልቀው። እዚህ ጋር ግማሽ አድርጌያለሁ፣ ለኔ የሚበቃኝን ያህል ማለት ነው። ከተረፈም ቁርስ ይሆናል። ፎሶሊያ ያገለፈልኩት ፎሶሊያ አለኝ። ለራሴ እንግዲህ በርካታ አድርጌ ነው እምሳለው። ኧረ ለራሴ ቆርሱ አሳንሱ።

ጮ ማይጠቀም ሰው ደግሞ መቶ ይችላል። አው ይሄ ራሱ ወን ባይገባ ራሱ እንደ ሰላጣ ዘንፈል ያለ ስለሆነ እንደ ሰላጣ መጠቀም ይችላል። ያምራል ከላሩ ያ ደግሞ ነከር ነከር ነው የምናረገው፣ ከላይ ነው የምናረገው። ይሄው በእንደዚህ መልኩ አዘጋጅቼዋለሁ። እዚህ ጋር ቆረጥ ቆረጥ ያደረኩት ሎሚ አለ። እንደዚህ ዝም ብዬ ቁጭ አረገበታለሁ። ማስቀመጫ እንዳስፈላጊነቱ እናንተ እንደፈለጋችሁ። እኔ ስለምወድ ነው ባልበላውም፣ ጣዕም እኮ ያጣፍታል የሆቴል ምግብ። አሁን ኦቨን ውስጥ እንከተዋለን። ሌላውን ደግሞ ለልጆች የማቀርብላቸው ለእራት

ቄጡ ዳይ እንዳይዝብን ማለት የሎሚ ውሃ ቄጡ እንዳይዝ ያደርግልናል። እዚህ ጋ እንደዚህ አርጌ አደባለቅያዋለሁኝ። ይኸው እንደዚህ አርገን እንዳደረ ነው። ማር ትንሽ ማር በጣም እናደርግበታለን። የእኛ ማለት ነው። እዚህ ጥቁር ነው። አሁን እናንተ ያላችሁ ማ መጠቀም ትችላላችሁ። በጣም ነው፣ ትንሽ ሳይበዛ ሳይበዛ። ለእኔ አይደለም። ደግሞ አውቃችኋል አይደል? የኔ ገብቷል፣ የኔ ገብቷል። በዚህ አድርገን ኦቨን ውስጥ እንከተዋለን። ይኸው ከተዋለን፣ ወደ በናችን ውስጥ ከዛ የሚቀጥለውን ደግሞ እናዘጋጃለን። ይህ አሁን በሌላ ፓትራ ደግሞ አትክልቶቹ እንጨምራለን። እዚህ ጋ ያለን ፎቶ ነው እንጨምራለን። ለእኛ ነው አይደል? ላስጠብቅ እኮ። እዚህ ጋ ይኸውላችሁ ድንች ከእነ ልጣጩ ነው አጥበን ቀቅለን ገንፈል አድርገን ማለት ነው። ቆራጠነዋል። እናንተ እንደ ፍላጎታችሁ ነጭ ሽንኩርቱንም ቀይ ሽንኩርቱንም ሁሉንም አንድ ላይ የደባለኩት፣ ይሄን በኦቨር ሊጠበስ ነው። ዛሬ እራት ስፔሻል ነው። በይ ስፔሻል ቃሪያ

ባይወደድኩ እኮ ሁሉም እሱን ቢጠቀም ይመከራል ግን ሊያም እኮ እስከሚንጠባጠብ እኮ ነው የምንቀብቀው። የሱ ግፍ ነው መሰለኝ። አሁን ዲዘይት የተወደደ አልደበላልቀ ነው ወባን ውስጥ ሰላሩ እንዴት እንደሚያምር ልታዩ፣ ራሱ ብቻውን አሳም ባይኖር እራሱ ይሄ እንዴ ያጠግባል እኮ ወደም አው ያ ፕሮቲን ደግሞ ስለሚያስፈልገን ሁሉ ሲያሰኝሽ ማለት ነው። አዎ እንደ አይነት ማቅረብ፣ ይሄን እንደዚህ አድርገን እንከተዋለን የተቀመጠ መለሻ ቀጠላለኝ እያወጣን እያገላበጥን እያወጣን እያገላበጥን ሲበስል እንገናኛለን። ያው እንግዲህ እየቃኘሁት ነው። የእኔን ላውጣ መጀመሪያ የእናንተን ላውጣ እያልኩ እያየሁት ነው። የአማረሽ ሁሉም ደስ ይላል። ሁሉም ያው ዜጋ ለብቻ ለልጆች እዚህ ጋር ሚጥሚጣ ስላደረግን ለልጆች ነው ለብቻ የጠበስነው፣ ይሄንን እና እዚህ ጋር ሮዝ አድርገናል። ማባያ ማባያ ለሚበሉት ማለት ነው፣ ለእኔ አይደለም። እዚህ ጋር እያችሁት እንዴት አይነት የሚያምር አሳ ሆኖ ወጥቷል። ራሱ የሚጥሚጣው ፍሬ ራሱ ሲያምር ጨምር ልሻለ ዙ እናንተ ለማሳየት ነው። እኛ እንግዲህ ቤት ገብተን ነው የምንበላው። አያችሁት ስፔሻል የሚያምር ይሄ ደግሞ የእኔ ነው። እኔ ሩዝ አላረግም አንድ አይነት እኮ ነው። አዎ፣ ግን አይ ጤናማ ነው ነው እንጂ። አዎ የራሴ እንደፈለኩ አርገ ጨምሬ ይበላለሁ። በጣም ድረስ ያው ብዙ ሲሆን አይን ላይ ይከብዳል፣ እና እያወጣው መጨረስ አለብኝ ዛሬ ካነሰን እንመጣለን። እኛም ወደ አንድ እንደዚህ መልኩ አዘጋጅተናል። እስኪ ልቅ መሰው ነው ይመስላል ሲያምር አንድ ብሮክሊ ጨምር እልከዋለሁ። በጣም ነው የሚጣፍጠው ከሚት ሚጥሚጣው ስሜት ጋር ከተቀመመው ጋር በጣም ይጠፍጣል። በእውነት በጣም ይጣፍጣል። ጤነኛ ምግብ ነው፣ ሰርታችሁ ብሉት። ያው ነው የሚበቃኝን ያህል አውጥቻለሁ። ካልተገቡ ደግሞ ጨምራለሁ። ይሄ የራሴ ነው፣ አስፈራራሽ ነው። እነሱ ነው። አሁን ያው ሰዓቱ እየደረሰ ነው፣ እራት ለመብላት ገብተን እንበላለን። ምን ሊቀመሽ እስቲ፣ በጣም ነው የሚጣፍጠው። ተቀምሟል ከመቀቀላችን በፊት ተቀምሟል። እንግዲህ ማንኪያም ጭና ትበያለሽ። አሁን በ በጣም ግሩም ነው ሰርታችሁ። ይህ በዘይት በምን የሚጠበሰው ነገር፣ ኦቨን ካላችሁ ኦቨን ውስጥ ማድረግ ነው። አለዛ ደግሞ ቀስ በሚል ከሰል ላይ ቀስ አርገችሁ ዘይቱን ድስቱን ቀብቶ ወይም መጥበሱን ቀብቶ እያገናበጡ ቀስ ብሎ መጥበስ ነው። ወባን የለም ማለት ነው። በእንደዚህ አይነት መልኩ ሰርታችሁ ብሉ። እኛ ለዛሬ ራታችን ይሄ ነው። አሁን ይሄኛውን ነው ፈረኔ በቃ ይጎመጀውለት ነው እንደምንበላው ማለት ነው። ግን አሁን ይሄ እራሱ ያምራል። በሰጥ ወደ ጤንነት ስትመለሽ ደሞ ቀምስ ታረጋለሽ።